ናም ወንድሞች እህቶች የሓብትን ሓቂቃ የደስታን ሐቂቃ የንብረት ሐቂቃ ማለት ምን እንደሆነ በዚህ ሓዲሳቸው የአላህ መልእክተኛ ይገልጹልናል። አዎ ብዙ ሰዎች አስተሳሰባቸው አመለካከታቸው ራሳቸውን ሀብታም ነን ብሎ ሚያስቡት በዙሪያቸው የንብረት ብዛት በገንዘብ ብዛት ሲታጀቡ ነው። ወይም ሰው ዘንድ አንደኛ ባለ ሀብት፣ ሁለተኛ ባለ ሀብት፣ ሶስተኛ ባለ ሀብት ተብሎ ሲወራላቸው ነው። ወይም ደግሞ አንተን የሚደርስ ባለ ሀብት እኮ የለም ሲባሉ ነው ወይም ድሀ በዙሪያቸው ተሰብስበው ያላንተ ማናለን ሲባሉ ሊሆን ይችላል። ያላንተማናለን የሚባል አንድ አላህ ስብሐነ ተዓላ ብቻ ሆኖ ሳለ ይሁን እንጂ ይህ ሁሉ የሚወራላቸው ወሬና እነሱም በዙሪያቸው የሰበሰቡት ሀብት ግን ሀብት የሐቂቃ ሀብት ሊባል ግን አይችልም። ምን እስካልሆነ ድረስ ቀልባቸው ሀብታም እስካልሆነ ድረስ። አዎ ብዙ ጊዜ የብር ሰብሳቢዎች ለብር የሚስገበገቡ ሰዎች ለአዱንያ የሚስገበገቡ ሰዎች ብዙ ጊዜ የቀልብ ድህነት አለባቸው። ቀልባቸው ዳህነች። ቢበሉም አይጠግቡም። ቢለብሱም አይሞቃቸውም። ጥሩ ቤት ቢሰሩም ቤት ውስጥ ያሉም አይመስላቸውም። ጥሩ መኪና ይዞም አይረጋጉም። ሁሌ የምታይባቸው ሲጨናነቁ፣ ግራ ሲጋቡ። ከመጨናነቅና ግራ ከመጋባት የተነሳ በብዙ መድኃኒት አልተገኘላቸውም በተባሉ በሽታዎች ሲጠቁ ነው የምታየው። ነገር ግን አዎ እንደምታውቁት ሀብት፣ ብር አልጋን ሊያመቻች ይችላል፣ ብርድ ልብስን፣ አንሶላን ሊያመቻች ይችላል ግን እንቅልፍን አያመጣም። ሀብት ጥሩ ባለት ትዳርን ሊያመጣ ምትወዳትን፣ ምታፈቅራትን፣ ምትወጂውን፣ ምታፈቅሪውን በብር ስቦ ማምጣት ይችል ይሆናል ግን ፍቅርን አይገዛም። ሀብት የሚበላ የሚጠጣ የሚለበስን ነገር ሊያመቻች ይችላል ግን የቀልብን ደስታ አያመጣም። ስለዚህ የቀልብ ደስታ የሰው ልጅን ሰው የሚያሰኘው የሚያረጋጋው ምኑ ነው? የቀልቡ መደሰት ነው። የቀልቡ መረጋጋት ነው። ስለዚህ የቀልብ ደስታ፣ የቀልብ እርካታ ያለው ሰው ነው ሀብታም የሚባለው። ይህ ደግሞ እንዴት ይገኛል? የቁል ላህ ስብሓነ ወተዓላ አላ ብዝክሪላሂ ተጥመኢኑል ቁሉብ አዋጅ አላህን በመዘከር አላህን በማስታወስ ዒባዳ በማድረግ የቀልብ እርካታ ይገኛል። ይላ አላ አዎ ቀልብ ደስተኛ የምትሆነው ቀልብ የምትረጋው ቀልብ በጣም ሙሉ በሙሉ ሕይወቷን የምታጣጥመው ወደ አላህ ስትመለስ ብቻ ነው ምክንያቱም ቀልብ የመጣችው ከወደ ሰማይ ነው ስለዚህ እሷን ደስ የሚያሰኛትና የሚያረጋት የሚያረካት የሚያረጋጋት ከሰማይ የመጣ ነገር ነው በዝክር በቁርአን በሐዲስ በሰደቃ በሐጅ በዘካ ወላጆቿን በመከደሟ የቲሞችን በመንከባከቧ አካለ ስንኩላንን በመርዳቷ እስላማዊ መጣጥፎችን መጽሐፎችን ወዘተ በማከፋፈሏ በማዳረሷ ዳዕዋ በማድረጓ ቀልብ ትደሰታለች ትረካለች ግን ቀልብ እርካታ የሚገኘው በአዱኒያ ተብሎ ዱንያ ፍለጋ ስትማከት ስትዞር ግን ዱንያ መጨረሻ ስለሌላት ጥግ ስለሌላት ሁሌም እንደ እየቦዘነች ሁሌም እየሮጠች እየፈጋች አንድ ቀን ሳትደሰተ ወደ አራ የምትሄደው። ስለዚህ ወንድሞች እህቶች፣ እኛ ማለት በቀልብ ደስታ እንጂ